ቀን ምታቀም ምንደሆነ ታቀም። ዛሬ የኔና የሚስቴ የጋብቻችን የሁለት ዓመት አኒቨርሰሪያችን ነው። እንደረሳሁት አክት አርጋለሁ። እስቲ ምን እንደምትል አብረን ወይ አሁን ደከመኝ በጣም ደከመኝ። ስለዚህ ሪላክስ ፊልም ድክም በ እንደዚህ ተኝቶ ፊልም ማየት ነው አደለ ከምር ድክም በጣም ዛሬ ምንድን ነው ቀኑ? ቅዳሜ ነው ዛሬ ቀን ሀያ ሦስት ቅዳሜ ግንቦት ምን

ሴቶች ስትባሉ አስረጅኝ፣ እስኪ ምንድን ነው ጠቅሞ? ያውም እኮ ማለት ነው እግዚአብሔር፣ አትሊስት አስታውስ እንኳን ማለት ነው። አላደለ ሻማ ብናበራ ወይም አንድ ነገር ነው። ጭራሽ ረስተክ ረስተ ደግሞ ማለት ነው ረስተል ብዬሽ ስነግር ደግሞ ምን ታካበጃለሽ እኔ ጥንቴ ለምንድን ነው ቆይ፣ ትርጉሙን ንገሪኝ እስኪ፣ ምንድን ነው ትርጉሙ? እሺ ሻማ አበራን ልደታችን አይደለም። ለልደታችን እሺ፣ ይሁን ልደት ነው። ምንድን ነው ይሄ? በየዓመቱ እኮ ነው ሲጀምር፣ ማለት ነው። ሌላ ጊዜ በየወሩ ነበር የምናበረው። አሁን እንኳን ማስታወስ ሳይቀር ሆነ። የዛኔማ ምርጫ ቅስቀሳ ነበር። ገባሽ ዛኔ ይጀነጀን ነበረ? አሁን ግን ላይክ ተገብተ ነው ስለታገበ፣ በቃ ውጣ። አሁን አንቺም እስቲ አረጋግቻት ተመልሼ እመጣለሁ። አሁን ተረጋጋሻት ለምን